የሀይሚ የቡራዬ የኔ ቤተሰቦች የሆናችሁ በሙሉ ማለት ነው የተላከልኝን ቦይስ ባሰማችሁ እና ደስ ባለኝ በተረጋጋችሁ አሁን ሀይሜ ቡራዬን ጥላው ልትሄድ ነው ያላችሁ የምትጨነቁ እህቶቼ ግን አትጨነቁ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 በቡራጌ ቻናል ላይ የተለቀቀ ቪዲዮ ትናንት በእርግጥ እኔ አልነበርኩም ማለት ነው። ማታ ነው ቪዲዮቸውን ራሱ ያየሁት ማለት ነው። እና ሰምቼ ልክ እንደሰማው እኔ ራሱ አምኜ ነበር። በቃ ይሄ ነገር እውነት ነው እንዴ ብዬ ነበር። ሀይሚ የተናገረችው ነገር ፓስፖርቷ እንደወጣና አንድ ተመልካች ወይም አድናቂዋ እናቴ ናት በጣም ነው የምወዳት፣ ምናምን ያለቻት እንግዲህ ሴት ከዚህ በፊትም ይሄንን ጉዳይ አንስታልኝ ነበር። ነገር ግን ፓስፖርት እንደሌለኝ ነግሬያት፣ አሁን ፓስፖርት መያዜን ስትሰማ ፕሮሰሱን ልጀምር ልሻለች እና በትምህርት ልትወስደኝ ነው እንደዛ ምናምን እያለች ነበር ስታወራኝ ነበረውና እኔ እንትን አልኩ፣ በቃ ደነገጥኩ። ለምን እንደሆን ታቀላችሁ ታቃላችሁ። እንዲ የነገር እውነት ነው እንዲያልኩ። ምክንያቱም አንደኛ ፓስፖርት ታወጥቶ ጥርጣሬም አለኝ ማለት ሙሉ በሙሉ አይደለም ጥርጣሬም ገባኝ፣ እውነት ነው አይደለም የሚለው ነገር እና ወዲያውኑ ነው እኔ የጠየኩት ማለት ነው። ማታው ነው የሚገርማችሁ ነገር። እና ኧረ በፍጹም ነው የተባልኩት። እና ቦይሱን ያው ማለት ሰው ሳይፈቅድ የሰው ቦይስ አምጥች እዚህ ጋር ማሰማት አልፈልግም። ግን ሐይሜ ማለት ነው። አንደኛ ለምንድን ነው ለተመልካች የማታስበው? እውነት ነው የምላችሁ፣ እንደዚህ ተመልካች እየወደዳቸው እየተጨነቀላቸው የሆነ ነገር በተፈጠረ ቁጥር እንዴት እንደሚሆኑ ሁሉም ያውቃል፣ እነሱ ራሳቸው ያውቃሉ። እና ለምንድን ነው ይሄን ያክል የሚሰራው ስራ ማለት ነው? እና ፕራንክ ነው በነገራችን ላይ ማለት ነው ማወቅ ያለባችሁ ነገር ሐይሚ ፕራንክ ነው። ይሄንን አይዲያ ያመጣቸው እራሷ ፈጥራ ነው እንጂ ምንም ነገር ይሄ የውጭ ምናምን ይሄ ሴትየዋ እንዲህ ብላ ቅብርጥሶ የምትለው ነገር ውሸት ነው። እግዚአብሔር ነው የምላችሁ። እና እህቶቼ እንዳትጨነቁ፣ የእውነት ብዙዎቻችሁ አዝናችኋል። በኮሜንትም ስጽፉ ነበር፣ እንደዚህ አንጠብቅሽም እንደዚህ አይነት ሴት ነሽ ወይ። እና እንደውም መጥፎ ነገር ከመናገር እናንተ ተቆጠቡ ነው የምላችሁ። በተለይ ደግሞ ገስት ከፍታችሁ የቲክታክ አድናቂዎቿ እኔ ለእናንተ ነው ማለት ነው። እና መጥፎ ነገር እንዳትናገሩ፣ የትም አትሄድም ማለት ነው። የትም አትሄድም፣ ቢሆን እንኳስ ማለት ነው፣ ይሄ ነገር እንኳስ እውነት ቢሆን ያች ሴትዮዋ ልትወስዳት ያለችው ብራዬን እንዴት ሆና እንዳስቀረችው ታውቃለች። እሷን ብቻ ሳይሆን ተመልካች ራሱ እንዴት እንደሆነ እናቱ ራሱ ለሷ ለሷ ተብሎ ማለት ነው። እና ይህ ራስ ወዳድነት ነው በጣም ራስ ወዳድነት ነው ብዬ ነው ማስበው፣ እኔ በበኩሌ ማለት ነው። አንዳንድ ጊዜ የራሳችን ስሜት ብቻ የራሳችን ነገር ብቻ እንዲሟላለን የምንፈልግ ሰዎች አለን ለሰው ዴንታ የሌለን እና እኔም ይሄ ነገር ውሸት ነው ውሸት ነው፣ ሙሉ መረጃን ይደርሶኛል ግን እውነት እንኳስ ቢሆን ማለት ነው፣ ሐይሚ ዴ ብሩኬ ለእኔ ብዙ ነገር አድርጎልኛል፣ ብዙ ነገር ሆኖልኛል። ሲቀጥል ከዱባዬ የተመለሰው ለማን ብሎ ነው? እሷ ሆስፒታል መግባቷን ሲሰማ ነው የመጣው አይደለ? ከዛም ደግሞ ደህና ሆናለች ተብሎ እንደገና ደግሞ እሷ አልፈልግህም ሂድ ምናምን ስትለው ተነስቶ በቃ ለሄድ ነው አንደኛ ስራ አለብኝ ማልቀርበት ሲል ስታለቅስ ምን ስትል ተመልካችም እንዴት ብሩኬ እንደዚህ ያደርጋል ሲል እንዳለ ቤተሰብ ሁሉ ተነስቶበት ይሄ ልጅ ቀርቷል ማለት ነው። አሁን ደግሞ እሷ የተሻለ ነገር አግኝቻለሁ፣ ለእኔም በጣም ጥሩ ነው፣ ምናልባት ለሱም ጥሩ ሊሆን ይችላል እና መሄድ አለብኝ ስትል በጣም እንትን አለኝ። በቃ የሆነ አለ አይደል ቤተሰብ እንደው ቢሆን እንኳስ ይሄን ነገር ማሰብ የለባትም። ብሮክ ኮለኒ እንደዚህ ሆኖልኛል፣ እንደዚህ ሆኖልኛል እና ይሄን ነገር ቢያንስ ይቆይ እስኪ እሱም ይረጋጋ። አሁን ሳምንት እራሱ አልሞላንም እና ይሄን ነገር ደግሞ አላመጣም ፋሚሊንም። በዛም ላይ ደግሞ ተመልካችን መረበሽ የለብኝም ብለሽ ይህንን ነገር መያዝ ነበረብሽ ማለት ነው። የእውነት ቢሆን ነው የምላችሁን ይሄ ነገር ማለት ነው። እና ግን እሱ አሁን ስራ ስለሆነ ለዛ ነው አምጥታ ልጆቹን ለማስጨነቅ ወይንም ደግሞ ተመልካችን ለማንጫጫት የተፈለገ ነገር ነው ይህና። ብሩኬ ፕራንክ እየተደረገ ነው። ቤተሰብ ምንም ነገር እንዳይሰማችሁ። ለምን ካላችሁኝ ማለት ነው እኔ በጣም ብዙ ነገር አውቃለሁ። እግዚአብሔርን ነምራት፣ በጣም ብዙ ነገር እኔ በውሸት አልምልም። በነገራችን ላይ በውሸት ፈጽሞ አልምልም። እውነት ግን ስላለኝ እውነት ስለሰማሁ ነው እየማልኩ አሁንም ቢሆን የምነግራችሁ እና ምንም ነገር እንዳታስቡ፣ ምንም ነገር እንዳትጨነቁ። አትሄድም አትሄድም። ነገ ጠዋትም ደግሞ የሆነ ነገር ተፈጥሮ ሪምባ እየተባለ ይመጣል ማለት ነው እና ስለዚህ ተረጋጉ ነው የሚላችሁ። መረጋጋት አለባችሁ እናንተ እመት ተረጋጉ። የእኔ ምርጦች በጣም የዋህ ናችሁ። እናንተ ሁሉን ነገር ታምናላችሁ። በቃ ፕራንኩንም እውነቱንም ለዛ እኮ ነው እንትን የምትሉት እና ይሄ ደግሞ ለተመልካች ክብር አለመስጠት ነው። እኔ አሁን እንደተሰማኝ ለእኔ የተሰማኝ ነገር ምንድን ነው? በቃ የራሳቸው ጉዳይ ይንጫጩ፣ እኔ ላግኝበት እንጂ እንደዛ አይነት ስሜት ነው ለእኔ የሚሰማኝ። የእናንተን ሀሳብ አላቅም። እስኪ ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። እንደዛ አድርጋችሁ አስቀምጡ። እውነታው እውነት ነው። ሐይሚም አትሄድም። ይሄ ነገር ፕራንክ ነው ግን ዝም ብዬ ሳስበው ግን ራስ ወዳድነት በቃ ለሰው አለማሰብ፣ ልጆች እንደዚህ እየተጨነቁ ደስታቸውን ራሱ እኮን እንትን አላሉም። በቃ ባለፈው ራሱ ሲያገኟቸው ቲክታክ ላይ እንዴት እንደሆኑ እንዴት ስፍስፍ እንደሚሉ አንዷ ለአንዷ ኳስ ማውራት፣ ሁሉም በአንዴ ነበር ሲያወሩ የነበሩት። ይሄ ምንድን ነው? በቃ እነሱን ስላገኙ ብቻ ያችን ሰዓት እንጠቀምባት፣ እናውራቸው፣ ደስታችንን እንዴት እንደምንወዳቸው እንንገራቸው ብለው እንዴት እንደሚሆኑ ማለት ነው እና እነሱ ለእናንተ እንደዚህ የሆኑላችሁ እናንተ ደግሞ ለተመልካች ክብር ከሌላችሁ ከባድ ነው ከባድ ነው ተመልካችም ልትደሰቱ ትችላላችሁ ምናምን እኛን የሚያስደስተን ከብሩኬ ጋር ስትሆኚ ስትነጋገሪ ስትረጋጊ እኮ ተረጋግታችሁ ጊዜ ሰተሹ ምናምን የሚሆን ነገር ነው ብትሄጂ የአንችን ለውጥ ማንም ሰው ቢሆን አይጠላም ሐይሚ ብትሄድ አሜሪካ እኛ አንጠላም ግን ይሄ ነገር ተጣልታችሁ ከብሩኬ ጋር ብሩኬን ከዱባይ ካስቀረ ነው፣ እንግዲህ ሳምንት ነው አይደለ? እንደገና እሷ ደግሞ ሌላ አይዲያ ስታመጣ አስቡት እንግዲህ ቤተሰብ ይደብራል፣ አይደለ? እኔ በበኩሌ ይደብራል፣ ያስጠላል፣ እንደዚህ አይነት ነገር። ና ቢያንስ አይዲያሽን ቀይረሽ ብትመጪ ይሄ እኮ ጊዜ ጊዜ፣ አይ እህቴ ላደረግ ሽልኝ ነገር አምሰግናለሁ፣ ግን አሁን ብሩኬን ማስቀየም አልፈልግም። ብሩኬን እንዲከፋ አልፈልግም። ተመልካችም እንዲከፋው አልፈልግም። ይሄን እድል ግን እስኪቆይ ላስብበት ብለሽ መናገር ነበረብሽ። አንቺ ግን እንትኑም ዝም እንትኑም ዝም ሆነብን እኮ ቤተሰብ። ደስታችን እናጣጥምበት እንጂ እኛ ብሩኬ ቀረ ብለን ተደስተን ሳንጠግብ በደንብ ሳናወራ። ምን ነው ሐይሚዬ ጥሩ ልጅ አልነበርሽ?